አንድ ቦታ ሲሰየም እስሙ መጠሪያ ብቻ ላይሆን ይችላል። አንዳንዴ ከሲያሜው ጀርባ በጣም አስደንጋች እውነት ሁሉ ተደብቆ እናገኛለን። ዛሬ የምናየው ይሄንን ነው። እስቲ አንድ ጥያቄን ጠይቅ። ስም ስም ማለት የአንድን ነገር ማንንደት ለመግለጽ ብቻ ነው ወይንስ ከዛ በላይ ነው? ታሪክን ሊጠልቅልን አንዳንዴም ወንጀልን ሊያጋልጥልን ይችላል። በአገራችን ባህል ውስጥ ስለ ስም የሚነገረው ሁለት የሚቃርኑ የመስሉ ተረቶች አሉ። አንደኛው ስምን መላክ ያወጣዋል ይላል። የማለት ስምና እውነታው ሲገጣጠም ነው። ሌላኛው ደግሞ መልከተፉን በስም ይደግፉ ይላል። ይህ ደግሞ ሐቁን በስም ለመሸፋፈን ሲሞክር ነው። ግን እኮ ማኅበረሰቡ ያውቃል፣ በስም አይሸወድም። እንዲያውም አንዳንዴ ስሙን ራሱ እውነቱን እንዲናገር አድርጎ ነው የሚሰይመው። ያው የቦታ ስሞችም ከዚህ የተለዩ አይደለም። አዲስ አበባ ውስጥ ብንወስድ ባልደራስ፣ ቄራ፣ ሁሉም የራሳቸው ታሪክ አላቸው። አፋር ክልልም እንደዛው ባቡር ሰፈር፣ ደላላ ገንዳ። እንዲያውም በአፋር ባህል ውስጥ በጣም የሚገርም ታሪክ አለ ከመቶ ዓመታት በፊት በጀግንነት የወደቀ አደማ የሚባል ጀግና የሞተበት ዛፍ ዛሬም ድረስ አደማ የሞተበት ዛፍ ተብሎ ይታወሳል። ይሄ ማለት እኮ ታሪኩ ከመቃብር በላይ ያው ነው ማለት ነው። እሺ፣ እንግዲህ ይሄን ካልን ወደ ዋናው የዛሬው ጉዳያችን እንግባ። በአፋር መዲና ሰመራ ውስጥ ያለ አንድ ሰፈር አለ። ስሙ ከድርጊቱ ጋር እንዴት እንደጋደማ መራራ እውነት የሚነግረን ሰፈር። አዎ ልክ ነው፣ ስሙ ሙስና ሰፈር ነው። ይሄ ሲያሜ ደግሞ ሰመራ ላይ ብቻ አይደለም፣ አዋሽ ከተማም ውስጥ አለ። እስቲ እናስበው፣ አንድ ሰፈር በሙሉ ሙስና ሰፈር ተብሎ ሲጠራ፣ ይሄኮ በራሱ አንገት የሚያስደፋ የሞራል ውድቀትን የሚያሳይ ነው። እሺ ሙስና ሰፈር ስንል ምንድን ነው ማለት ነው? በቃ በቀላል አገላለጽ ህዝብን በታማኝነት እናገለግላለን ብሎ ያማሉ የመንግሥት ባለሥልጣናት የገቡትን ቃል አጥፎ ከህዝብ ካዝና ላይ ዘርፎ የራሳቸውን የቅንጦት ዓለም የገነቡበት ቦታ ነው። አሁን ደግሞ እስቲ ልዩነቱን እንመልከት። በእነዚህ መንደሮች ውስጥ ያለው ሕይወት እና ከግድጓ ውጪ ያለው የሕዝብ ሕይወት መካከል ያለውን እጅግ በጣም ሰፊ ልዩነት ሁለት ተለያዩ ዓለማት ናቸው። ጎን ለጎን የሚኖሩ በቃ ልጅነቱ ይህን ይመስላል። ከግድጋ ውስጥ የቅንጦት ቪላዎችና መኪኖች፣ ውጭ ላይ ደግሞ ጊዜያዊ ጎጆች እና አቡራማ መንገዶች። ውስጥ ልጆቻቸው ውድ ትምህርት ቤት ሲማሩ፣ ውጪ ሕፃናት በተመጣጠነ ምግብ ጦት ይሰቃያሉ። ውስጥ የኤሌክትሪክ አጥር እና ካሜራ፣ ውጪ ሕዝቡ መሠረታዊ መድኃኒት እንኳን የለውም። ሚያሳዝነው ይሄ ሁሉ የሚሆነው በአንድ ከተማ ውስጥ ጎን ለጎን መሆኑ ነው። እና ይሄን ግቢ እስቲ በደንብ እናየው። ጥይት የማይበሳው የድንጋይ አጥር ይባላል። ከደሃው ቤት እጥፍ የሚረዝም፣ ከላይ ደግሞ የኤሌክትሪክ ሽቦ፣ በየቦታው የተደበቁ ካሜራዎች። ይሄ ሁሉ ምሽግ ለምንድን ነው? ከሰረቁት ህዝብ አላቸው ፍራቻና መገለል ነው፣ ቁልጭ አድርጎ የሚያሳየው በጣም የሚገርመው ከ1400 ዓመታት በፊት የተነገረ አንድ ነቢያዊ ሐዲስ አለ። ጫማ የሌላቸው እድሆች የነበሩ ሰዎች ሕንፃ በመገንባት ሲፎካከሩ ታያለ ይላል። ምንጩ እንደሚለው ዛሬ አፋር ላይ የሚታየው ይህንኑ በሕዝብ ሀብት ከብረው በቅንጦትና በሕንፃ ግንባታ መፎካከራቸው የዘመኑን መበላሸት ያሳያል ይላል። እንግዲህ ችግሩ የግለሰቦች ብቻ አይደለም። ከጀርባው ይህን ሁሉ የፈጠረ ሙስና እንዲንሰራፋ ያደረገ የተበላሸ ስርዓት አለ። እስቲ ይህ ስርዓት እንዴት ነው የሚሰራው? በጣም ቀላልና አሳዛኝ ውዳት ነው። አንደኛ፣ አዲስ አስተዳደር ስልጣን ይዛል። ከዛ የድሮን መዋቅር ያፈርሱና የራሳቸውን የጥቅም ሰንሰለት ዘመድ አዝማድ ይተካሉ። ሶስተኛ፣ ስልታዊ በሆነ መንገድ የህዝብን ሀብት መዝረፍ ይጀምራሉ። አራተኛ፣ በዘረፉት ገንዘብ ሙስና ሰፈር ውስጥ ቪላቸውን ይገነባሉ። መጨረሻ ላይ እነሱ ሲሄዱ ሌላ ቡድን መጥቶ ይህንን ውደት ይደግማሉ። በመሃል የሚጎዳው ሕዝቡና ሀገር ነው። ሥርዓቱ ለምን ወደቀ? ለምን አልሠራም? አንደኛ በዘመድ አዝማድ ሹመት ብቃት በሌላቸው ሰዎች ቁልፍ ቦታዎች ይዛሉ። ሁለተኛ ብቁና የተማሩ የአካባቢው ወጣቶች ይገፋሉ። ይህ ደግሞ ተስፋ መቆረጥና ሱስ ውስጥ ይከታቸዋል። ሦስተኛ ተጠያቂነት የሚባል ነገር የለም። አባቱ ዳኛ ልጁ ቀማኛ እንደሚባለው አይነት ነገር ነው የሚሆነው። ሙስና ስንል ስለ ቁጥር ብቻ አይደለም የምናወራው። ከጀርባው እጅግ በጣም ከባድ በሰው ህይወት የሚከፈል ዋጋ አለው። የቁጥር ምን ይላል? 53 ብር። ይሄ ብር በሰመራ ሳጠራ ሰፈር የሚባለው ቦታ የኖሩ የጽዳ ሠራተኞች ወርሃዊ ደሞዝ ነበር። አስቡት! በዚች ደሞዝ ኑራቸውን የሚገፉ መስኪን ሠራተኞች በህዝብ ሀብት በከበሩ ባለስልጣናት በልማት ስም ከቀያቸው ተፈናቀሉ። ግፉ ምን ያህል እንደሆነ ለማሳየት በሕይወት ያሉትን ብቻ አይደለም ያፈናቀሉት፣ የሞቱትን መቃብር ሳይቀር ሸጠውታል። ሌላው አሳዛኝ ሁኔታ ደግሞ ይህ ነው። ሕዝቡ መሠረታዊ መድኃኒት እንደ አሞክሲሊን ዓይነት እንኳን አጥቶ ሲሞት፣ የባለሥልጣናቱ ቤተሰቦች ግን በሚሊዮን የሚቆጠር የሕዝብ ገንዘብ አውጥተው ለሕክምና ወደ ህንድና ታይላንድ ይሄዳል ነው። ልዩነቱ የሰማይና የምድር ያህል ነው። እና የመጨረሻ ውጤት ይሄ ነው። የሙስናውን ሰንሰለት ብዙ ነገር ነው የሚያፈርሰው። ለህፃናት ይቀርብ የነበር የምግብ እርዳታ ይሰረቃል፣ ህፃናት በተመጣጠነ ምግብ እጦት ይሰቃያሉ። ነጋዴዎች በከባድ ግብር ተማረው አካባቢውን ለቀው ይሄዳሉ። መጨረሻ ላይ የክልሉ መንግስት ራሱ የሰራተኛ ደሞዝ መክፈል ማይችልበት ደረጃ ላይ ደርሷል። ታሪኩ ግን እዚህ ላይ አያልቅም። ምንቹ እንደሚጠቁመን ሃጎ መንደር የሚባል ከዚህም በላይ ሚስጥራዊ የሆነ ሌላ የባለሥልጣናት መንደር አለ። ይህ ደግሞ አንድ ትልቅ ጥያቄ እንድንጠይቅ ያደርገናል። ከምናየውና ከምንሰማው ጀርባ ገና ያልተገለጡ ሌሎች ምን እውነታዎች ተደብቀው ይኖሩ ይሆን?